ሰላም፣ ጤና ይስጥልኝ። ወደ ጉርቲንግስ የጥሩ ነገር ፕሮግራም ተከታታዮች እንኳን በድጋሚ ወደ ቻናል በሰላም መጣችሁ እላለሁኝ። ዛሬ ሶሻል ሚዲያ ላይ ሲዘዋወር ያገኘሁትን ነገር ነው ለእናንተ ሼር የማደርገው። ከዚህ በመቀጠል አሰማችኋለሁ መረዳት ሞክሩ እና ማታ የመጣችሁ ሰዎች በጣም አመሰግናለሁ።

ጓደኛ ብትሉ ፌክ ነው፣ ትግል ብትሉ ፌክ ነው። ብዙ ነገሩ ፌክ ፌክ ነው። ፌክነቱን ስለማልችለው እኔ እንደ ሰው ሌብነቱንም አልችልም ፌክነቱንም አልችልም። ምነግራቸው ሰዎች ራሱ እኔ የውስጤን ደብቄ ምናምን አልችልበትም። ስነኝ በቃ ያለኝን አለኝ ያገኘሁትን አገኘሁ ያጣሁትን ይበሉ። እንደዚህ እንደዚህ ፊትለፊት ነው ሁሉን ነገር የእኔ ፊትለፊት ነው። እና መዋሻቸው ይመስላቸው ሁላ ነበሩ በጣም ይገርማቸው። እኔ ነፍሴን አስዤ ህይወቴን አስዤ ማለት ነው። ግን ዝብት ነው። ለወደፊቱ ግን ጤነኛ እና በጣም ሰዎችን ለመረዳት ሞክሩ አቀኛ ሰዎችን በተለይ መረዳት ሞክሩ እና ማታ የመጣችሁ ሰዎች በጣም አመሰግናለሁ። ያው ካገባው እንግዲህ አንድ አመት ከምናምኛ ልጅ አለኝ። ስምንት ወር ሆኖታል። እነሱ ቤተሰብ ጋር ናቸው። ቤተሰብ ጋር ናቸው ያሉት። እንግዲህ ካገባው ጊዜ ጀምሮም ቤት ኪራይ ውስጥ ነው የምኖረው። ቤት ኪራይ ውስጥ ስኖር ሳልናገርም አላልፈው። ኦኬ፣ አይ ሆፕ እናንተም እንደዚህ አይነት ቪዲዮ እንዳያችሁ አስባለሁኝ። እንግዲህ ይሄ ቪዲዮ አንድ ሰው፣ ትልቅ ሰው፣ አዲስ ያገባ የስምንት ወር ልጅ ያለው ሰው ላይቭ ላይ ራሱን ለማጥፋት ያደረገው ሙከራ ነው። እግዚአብሔር ይመስገን ሙከራው አልተሳካም። እንኳን በህይወት ኖረ ደስ የሚል ነገር ነው። ግን ምንድን ነው ራስን የማጥፋት አሳብ ወይንም ሱሳይዳል ቶት ወይም አይዲሽን እንዴት ሊከሰት ይችላል? እንዴትስ መከላከል እንችላለን? የሚለውን ነገር በትንሹ ሼር እኔ ከማውቀው ነገር ሼር ላደርጋችሁ ነው። አይሆፕ እናንተም የራሳችሁን ሪሰርች ታደርጋላችሁ ብዬ አስባለሁኝ። እንግዲህ ሱሳይዳል ቶት ወይንም ራስን የማጥፋት አስተሳሰብ ሀሳብ የሚመጣው በብዙ ነገር ሊሆን ይችላል። አብዛኛው ግን በሜንታል ዲስኦርደር ወይንም ደግሞ የአእምሮ በሽታ ወይንም ደግሞ አንድ ነገር ከአቅም በላይ ከአቅም በላይ አንድ የሆነ ችግር ሲያጋጥመን ልንቋቋመው አንችልም ብለን የሚገጥመን ነገር ሲገጥመን ነው እንግዲህ ይሄ ወጣት ነው ገና አዲስ ነው ያገባው የስምንት ወር ልጅ አለው እንግዲህ ያ ሁላችንም በዚህ ምድር ላይ መኖር እንፈልጋለን ህይወት በጣም ነው የምታሳሰው በተለይ ደግሞ ልጆች ሲመጡ ነው ያው ራሳችንን መርሳት የለብንም፣ ግን ብዙ ነገር ያጓጓናል። አድገው እንደምናስፈልጋቸው ይገባናል። እና በጣም ይከብዳል። ወላጅ ሆኖ ልጅና ቤተሰብን ትቶ ራስን ለማጥፋት ማሰብ በጣም ይከብዳል። ነገር ግን ራስን የማጥፋት ሀሳብ ወይም ቶት የወይም ሜንታል ሄልዝ ወይም የጤና ችግር ወይንም ደግሞ አንድ ነገር ከአቅማችን በላይ ልንቋቋመው የማንችለው ነገር ሲገጥመን እንደዚህ አይነት ሀሳብ በውስጣችን ሊያደርግ ይችላል። ስለዚህ እንደ መፍትሄ እኔ የማስበው ነገር ምንድን ነው? የባለሙያ እርዳታ የባለሙያ እገዛ ማድረግ ማግኘት በጣም አስፈላጊ ነው ብዬ አስባለሁ። እንዲሁም ደግሞ የወዳጅ የዘመድ የጓደኛ እርዳታ፣ ፍቅር፣ እገዛ በዚህ ሰዓት በጣም አስፈላጊ ነው ብዬ አስባለው እና እንግዲህ ይህ ወንድማችን አይኖ በዚህ በአሜሪካን ሀገር የሚገኝ ይመስለኛል። እባካችሁ በዛ አካባቢ የምትገኙ ሰዎች በአካባቢ የምትገኙ ሰዎች እገዛና እርዳታን ድጋፍ እንድታደርጉለት በትህትና ጠይቃለሁኝ። እኔም አስፈላጊ ከሆንኩኝ አይ ዋና አም አቬላብል በጉድ ቲንግስ ወይም በጥሩ ነገሮች በጂሜይል ኮንታክት ልታደርጉኝ ትችላላችሁ። እንግዲህ የቤተሰብ ኃላፊ እንደመሆኑ መጠን ይህ ድርጊት እሱን ብቻ ሳይሆን እሱን ያው በመጀመሪያ በዋነኝነት ቢጎዳውም እንዲሁም ባለቤቱን እንዲሁም ደግሞ ልጁን እንዲሁም ደግሞ ስራውን፣ ሁኔታውን ብዙ ኢንቫይሮንመንቱን አፌክት ሊያደርገው ይችላል እና በዚህ ወቅት እርዳታና እገዛን ወንድማችን ስለሚያስፈልገው ሁላችንም ተባብረን ከገባበት ችግር ውስጥ እንዲወጣ እገዛ እንድናደርግለት በትህትና ጠይቃለሁኝ። እኛም ደግሞ እንደ ሰው ችግር ወይም ወይንም ፈተና ወይንም ውጣውረድ ሊያጋጥመን ይችላል፣ ጭንቀት ሊያጋጥመን ይችላል። ግን እንደዚህ አይነቱ ውሳኔ ከመወሰናችን በፊት ብዙ ምርጫዎች፣ ብዙ አማራጮች እንዳሉ ማወቅ አለብን።

ማሰቡ በጣም አደገኛ ነው እና፣ በአካባቢያችሁ በተለይ ባደጉት ሀገር፣ የምትኖሩ ሰዎች ብዙ አይነት ሪሶርሶች አሉ፣ ስልክ ቁጥሮች አሉ። እሱም መደወል ትችላላችሁ፣ መጠየቅ ትችላላችሁ፣ እገዛ ማድረግ ትችላላችሁ። ሀሳቡ ገና ሲመጣ ማለት ነው። እንደገና ደግሞ ችግር ምናምን ሲፈጠርባችሁ ደግሞ ለሚቀርባችሁ ሰው ሼር በማድረግ እንዲሁም እገዛ ማግኘት ትችላላችሁ። እንግዲህ ሁላችንም በአሁኑ ጊዜ ስለ ፊዚካል ጤና ብቻ አይደለም ማሰብ ያለብን። ጨጓራችንን ስላላቃጠለን ወይንም ሆዳችንን ስላልቆረጠን ብቻ አይደለም እሱን ብቻ አይደለም። የፊዚካል ጤና ብቻ አይደለም መጠበቅ ያለብን። የአይምሯችንን ጤና በጣም መጠበቅ ያስፈልገናል። ሰላማችንን በጣም መጠበቅ ያስፈልገናል። እንደዚህ አይነት ነገር እንዳልኳችሁ ብዙ ነው መንስኤው። እንዳልኳችሁ ሜንታል ዲዝዝ ሊሆን ይችላል ችግሮች ነገሮች የማንችላቸው ነገሮች ሲፈጠሩብን ሊሆን ይችላል። ነገር ግን እዚህ ደረጃ ከመድረሱ በፊት እገዛ ብናደርግለት መልካም ነው ብዬ አስባለሁ። ይሄንን ነው ዛሬ ሼር ላደርጋችሁ የምፈልገው። ይሄ ልጅ አሜሪካን ሀገር ነው የሚኖረው። እባካችሁ እገዛን አድርጉለት፣ ባለቤቱን አግዟት እንዲሁም ልጁን ይሄ ነገር አፌክት ያደርገዋል። ወደፊት ስራውን፣ ህይወቱን፣ ከህብረተሰቡ ጋር ያለውን ግንኙነት ብዙ ነገሩን አፌክት ያደርጋል። ላይቭም ስለሆነ ደግሞ ፐብሊክ ኢንፎርሜሽን እና ወደፊት ኤምፕሎየሮቹም ሊያውቁ ይችላሉ። ብዙ ብዙ ነገሮች ሊያውቁ ይችላሉ እና ሪሊ ህይወቱን አፌክት ያደርገዋል እና የጤና እርዳታ አድርጉለት። የሳይኮሎጂ የስፒሪችዋል ፍቅርን አሳዩ። በቃ በብዙ ነገር ሳፖርት ኢቨን ፋይናንሻልን ጨመር። ምክንያቱም በእንደዚህ አይነት ሁኔታ ውስጥ ወጥቶ ስራ ሰርቶ ትንሽ ይከብዳል፣ እና ይህ ታይምስ ቱ ሪከቨር ቱ ጌት ፕሮፌሽናል ትሪትመንት ለማግኘት ጊዜ ስለሚፈጅበት የፋይናንስም ድጋፍ ብታደረጉለት ጥሩ ነው ብዬ አስባለሁኝ። እኔ ደግሞ በማንኛውም ነገር እዚሁ ሀገር ስለምኖር ኢንቮልቭ እንዳደረግ ከፈለጋችሁ ኮንታክት ልታደርጉኝ ትችላላችሁ። እንግዲህ ለእሱም ለወንድሜም ሰላም፣ ለቤተሰቦቹም ሰላም፣ ለሁላችንም ሰላም ይስጠን። ያው እንዳልኳችሁ አጽንዖት ሰጥቼ የምነግራችሁ ምንድን ነው ኢትስ ኖት አባት እዚ ጋር ቁስል ቆሰልን ፕላስተር መለጠፍ ጨጓራይን ሆዴን አመመኝ ሳይሆን የአይምሯችንን ጤና እንጠብቅ። አይምሯችን ውስጥ ምን እንደምናደርግ፣ ምን እንደሚሰማን ጊዜ ወስደን ከራሳችን ጋር ጊዜ ወስደን ግንኙነት እናድርግ። የሚረብሽኑ ነገሮች ዩ ኖ ያለ ስትረስ መኖ ማለት ስትረስ የሌለበት ህይወት የለም። ሁሉም ነገር ስትረስ አለው። ግን እንዴት ነው ሚኒማይዝድ፣ ምን ማድረግ የምንችለው እንዴት ነው ማኔጅ ማድረግ የምንችለው እንዴት ነው እርዳታ ማግኘት የምንችለው የሚለውን ነገር ላይ ፎከስ ማድረግ አለብን። ኢዝ ኖት አባውት እንደዚህ ታሞ ሄዶ ሐኪም ቤት መታከም ሳይሆን የውስጣችንን ጤና የውስጣችንን ሰላም መጠበቅ አለብን ለማለት ነው የመጣሁት። ስላያችሁኝ እጅግ አድርጌ አመሰግናለሁኝ። ሰላሙን ይስጠን። አሁንም ፍቅሩን ይስጠን፣ ማስተዋሉን ይስጠን፣ ብርታቱን ይስጠን። ኢዝ ኖት ኢዚ እዚ ጋር ቁጭ ብዬ እንደማወራው ኢዚ አይደለም። ከባድ ነው። ብዙ ነገር ከባድ ነው። ግን እኛ ደግሞ የውጭው ሲጠነክር፣ እኛ ደግሞ እየበረታን እየበረታን ነው መሄድ ያለብን እና እንዳልኳችሁ በርቱ፣ ጠንክሮ ሰላማችሁን ጠብቁ፣ የውስጣችሁን ጤና የመንፈሳችሁን ጤና ጠብቁ ነው የምላችሁ። የፊዚካል ጤናም እንዳለ ኤክሰርሳይዝ ማድረግ እንዳለ ምግብ መብላት እንዳለ የአእምሯችንንም ጤና መጠበቅ አለብን የሚለውን ነገር ነው ይላችሁ የመጣሁትኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆዩልኝ። ቻው።